እኔ ትናንትና ነው የጀመርኩት። አላየኝ እንደውም ሁሉ ሰብስክራይብ ነው ያነሳው። ይገርማችሁ እኔ ማንካም አይኔ አንስቻለሁ እንዳይወርድብኝ እኔ

ቆይ እኔ እኔ አንድ ጥያቄ ልጠይቅሽ። አንቺ ጎበዝ ሁነሽ ዩቱብ አልገባም ላለማየት ነው አይደለ? ተላይ እንዳይመጣልሽ ነው። እና የቶሎ ዩቱብ ጥቅጥም አርጎ የሚያስራ አፕሊኬሽን ልስጥሽ እና እንዲ ያገቢ አንደኛ በይ እስከ ሁሉ እንዲ ሌላ ያለኋ ታዲያ እነሱን ነው ቤት አስጠላኝ። እነሱን ነው እኮ ዩቱብ ማገባ ሌላ ብንወዳቸው ብናከብራቸው ነው። እነሱ ካልወደዱን እና ታላከበሩን፣ እሺ እኛ ምን እኛም እኮ መኖር እንፈልጋለን አይደለም፣ ራስን መውደድ፣ ራስን መሆን፣ ራስን መጠበቅ። እኔ አሁን ትናንትና ከዛሬ ጀምሬ ብዬ ቲክቶክ በቪዲዮ ተሳዲያቢ ያለ በላይቭ ተሳዲያቢ ያለ ጽሁፍ እየጻፈ የሚለጥፋለ። እነሱ መለያየት የሚሆን መገናኘት ነገ ባህላቸው ገብቶ ወይ አንድ የሚያደርጋቸው ሽማግሌ አለ ወይም ያለ ጽሁፍ ማግኘት ያለ ነገሩ ዳር ሲደርስ ማለት ነው። ምክንያቱም እያያችሁት ከሆነ እልክ እና ደራ ነው እንጂ እንትና ማን ነው ሚፍታህ አማረኛ እያወራ ወይም እንግሊዘኛው አልገባት ብሎ ሳይሆን ያኔ የሆነ ልቧ እያወቀ ያለ ለመስማት የምትገለብጠው ነገር ሁሉንም ሰው ያስነቃል። ሁለተኛ ደግሞ ምሳሌ እኔ አሁን አንድ አንቺን አንድ የስነኝም ትውል በቃ ለአንቺ የሆነ ነገር አላደርግልሽም ለአንቺ ለአንቺ ብዬ አልጨነቅም ብዬ ልልሽ ይችላለሁ። ግን ደግሞ እኔ የውስጤን ይዤ ያንን ነገር አላደርግም በቃ ለአንቺ ቦታ የለኝም ብልሽ ውስጥሽ ያለው ስሜት አንቺን እየተናገ እንዲናገርሽ ያደርገኛል። ያ ስለፈልገኛል ለራሴ ማለት ነው ያ ነገር ነገ ሊፈታም ምንም ልል ይችላል ለሱ የተጠቀሙትንም ቃል ወይ አይታወቅም። ይሄንን ነገር ብዙ ትርጉም እንዲሰጠው ይችላል። እንደ ሰውኛ ተቀምጠን ስናየው ይሄን ነገር ሲጠቀሙት ይሄን ነገር ሲያደርጉት ሪል ጠብ ውስጥ ከሆነ ይሄ ነገር መደረግ እንደሌለበት ኢንተርቪው መጥተው ያስተምሯችኋል። አንድነት ከመጣ ሪል ስራ ከሆነ ግን ማብራሪያ አይሰጡም። እንደዛው እንደ ሌሎቹ ሰርተው ሲጨርሱ ዝም ብለው በሰላም ፈጥነት እንደሚሄዱት ያኔ ጥለውት ያንን ነገር ወደኋላ የጥሩትና ወደፊቱም ስራ ስለሚሰሩ ኦዲየንስ እንዳይነጋባቸው ዝም ብሎት ብሰል ብለው ነው የሚጥሱ ማለት ነው። ይሄን ደግሞ ብዙ ቦታ ላይ አይታችሁታል። ስራ ከሆነ ጥሰውን ዝም ብለው ነው የሚታረቁት። ስራ ካልሆነ ግን ይሄ ነገር ትክክል እንዳልነበረ ያኔ መጥቶ ማብራሪያ ይሰጡበታል። እንተር ቢት ደረዘጋ ማኬት የሆነ እዝጋ የሚጎዳው ማን ነው? በኮሜንት የማይሆን ነገር የሚጽፍ ሰው፣ የማይሆን ነገር ጽፎ የሚለጥፍ ሰው፣ በተሰብ የሚዘቀዝቅ ሰው፣ ይሄ ሁላ ሰው እሺ፣ ማን ነው? የዛ ጊዜ እኛ ኮ አብዛኛ ቦታ ላይ ሙስሊሞች ነን ያለ ነው። አንድ ሙስሊም ወንጀሉ ወረቀት ላይ መዝገብ ላይ አልፎ የሚጠበቅበት ሰዓት አለው። ያ ነገር ከበቃ መዝገብሽ ይሰፍራል በሰው ሀቅ ከሆነ እኔ ዝጋ ቁጭ ብዬ አንቺን ከሆነ የተናገርኩት አንቺን ከሆነ የዘለፍኩት ያንን ነገር አንቺን መጥቼ በአካል አግኝቼሽ ይቅርታ እስካላልኩሽ ድረስ እዛው ቦታ ላይ ነው ተቀምጦ የሚቀረው። ምክንያቱም አላህ ሱብሃነ ተዓላ እኛ ያጠፋነውን ወንጀል ይምራል። የሰው ሀቅ ነገር ሲቀር የሰው ስምን ማጉደፍ የሰውየውን ሀቅ ማጉደል ነው።

ቅር ሌላቸው አይገባም ቤተሰብ ጋር መድረሳቸው ነው እንጂ ያሰድባቸውም ደግሞ የገዛ ስራቸው ነው። ለምን ብትይ እኛ የምንጠብቃቸው በጥሩ ስራቸው፣ ያስተማሩን ጥሩ ነገር፣ ከነሱ የሚወጣው ቃላት ራሱ እንደዚህ እንዳልነበረ ነው እኛ እስከምናውቀው ድረስ። እና አሁን ላይ እየመጡ የሚሰሩት ለእኛ የሚያስተላልፉት እኛን እነሱን በስስት እየጠበቅ ናቸው። በስስት በጥሩ ነገር ይመጡልናል እያልን፣ የሚመጣው ሌላ ነገር፣ የሚመጣው ሌላ ነገር። የመውደድ እኮ ከባድ ነው ህቴዋ። ያኔ እንደሚጠብቁት ሌላ የሚሆነው ሌላ ሲሆን፣ እነሱ እዚህ ያለው ኦዴንሱ እየተጎዳ ነው። ማሰብ የነበረው አንድ ነገር ልንገርሽ እንዴ ስነኛል ጥያቄ ልጠይቅሽ፣ ቆይ ልንገርሽ፣ አንድ ጥያቄ ልጠይቅሽ። እነዚህ ልጆች ግን ስለምኛው የሆነ ፋሚሊ እኔ ከራሴ ነው ከራሴ በራሴ በማምንበት ነው። እኔ ከእናቴ ጋር ከተጣላችሁ ጎረቤቷ ጋር እናቴን አከብራታለሁ እንጂ ያቺን ሴትዮ ሂጅ አይደለም። በዱላ ተጋጥሜ እናቴን እዛች ሰው ጋር ሰላም እንድትሆን ማረጋት እናቴን ያኮረፏትን ሰዎች ወይም የተጣሏትን ሰዎች ያንን ነገር ማስተካከል ነው እንጂ ያለብኝ አይ እናቴን ለምን ድንበር ካለፉ ቦታው ላይ ከነበርኩኝ ገላጋይ አልሆንም። አኪድ እናቴን ወግናለሁ፣ ግን ደግሞ ይሄ ነገር ያ ነገር እንትን ሌላ ሀገር ሁኜ እናቴ ጋር የተጣላ ሰው ካለ ያንን ሰው በመጣላት ወይም የሆነ እናቴን ለምን ተናገራችሁ፣ ከሌ ለምን እንደዛላችሁ ብዬ ሳይሆን እና ከእናት የሚበልጥ የለም። እናትሽ ጋር እንኳን የተጣላችን ጎረቤት አንቺ ሰላም ሁነሽ መልካም ሰው ሆነሽ ነው እንጂ መሀል ገብተሽ የሆነ ነገር የምትፈጥሪው እዛ ጋር እናቴን ለምን ነካችሁ ለምን ነካችሁ ብለን አይደለም። እዚህ ጋር ደግሞ ግን እኔ እያልኩ ያለሁት በዚህ በዚህ ለምን ተወገን አይደለም እኛ ያጻፍነውን ወንጀላችንን አሁንም ታልተማርንበት እኛ እስከ ዛሬ ድረስ የሰበሰብነውን መሸ ነው። ያንን ነገር እየታይንተናቸው ነው እነዛን ሰዎች ይቅርታ የምንጠይቃቸው እኮ ልክ ነሽ። የሰው ልጅ እኮ አንዲን እሱን ዝጋ ወልክነሽ እኛ አንዲን ነገር የሆነ ስናጠፋ ያን ሰውዬ የሆነ ነገር ከመከሰቱ በፊት አሁ በልል መባባሉ ወሳኝ ነገር ነው። ለምን በሰው ልጅ የሰው ልጅ ሲንባል አፈር ለባሽ ነን እናውቃለን። ሀቅ ነው። አልሀምድሊላ ሙስሊም ነን፣ ሙስሊምም ክርስቲያንም ክርስቲያኖቹም ደግሞ መሻለ በእምነታቸው አይደራል ደረው እስከምናውቀው ድረስ ግን የሰው ሥጋ መብላቱ ጥሩ እንዳልሆነ፣ ማማቱ ጥሩ እንዳልሆነ ቀርቶ ቤተሰብ የሚዘቀዝቁ ሰዎች፣ ቤተሰብ ላይ የሚደርሱ ሰዎች አዎ ቅንጭላታቸው ትክክል አይሰራም። ሲጀመር እናት ያለው ሰው እናትን አይዘቀዝቅም አይደው። ግን ደግሞ እነዚህ ልጆች፣ ግን ይሄ ነገር ትክክል አይደለም። እዚህ ደረጃም እንዲደርሱ ያደረስናቸውም እኛ ነን። ሚስት ከሚሰሩ ልናንጣር እየተከታተልናቸው፣ እኛም እያየናቸው፣ እነሱንም ሲያዝኑ አዝነን፣ ሲደሰቱ ተደስተን እዚህ ደረጃ ላይ ደርሰናል። አይደል እንዴ! አብዝሮ ማገናዘብ የነበረባቸው ለእኛ ለምን አያስቡም? እንዴ የሰው ልጅ እኮ ስታሰብልህ ካላሰበልሽ እኮ በራሱ ጊዜ ነው ክብሩን ዝቅ የሚያደርገው። አንቺ ያን ሰው ካላከበርሽ እንዴት ነው ይሄኛው ሰው ሊያከብርሽ የሚችለው? እኔ የምለው እዚህ ላይ ልጆቹ ያኔ ሰው አልነኩም፣ ግን አሁን እየተሰዳደቡ ያሉት እርስ በርሳቸው ነው። ወደኛ አልዞሩም። ድሆ እትወስድም ደግሞ እኛ ሃይማኖታችን ተተከተን ሲጀመር እነሱን መከተል አይፈቅድልንም። አንደኛ፣ ሁለተኛ ደግሞ የሰውን ነውር ተከታትለሽ ነውሩን መውጣት ሳይሆን ያ ነውር ካለበት መምከር ተቻልሽ ትመክሪያለሽ፣ ታልቻልሽ መተው ነው የኛ የሚፈቅድልን ያ ነው። እኔ የሚዘቀዝቁት ልቦና ይስጣቸው። በእርግጥ እነኛ ግን በእኛ በኩል በሃይማኖት ተዞርን እነሱን ማየት እስከ ሁሉም አይፈቀድልንም፣ በጭራሽ ያን ጥሰን ነው የገባንበት ሃይማኖታችንን ጥሰን ነው እነሱን ማየት የጀመርነው፣ እያየን ነው። ባየነው ልክ ደግሞ መሳደብ ለኛ አይፈቀድልንም በጭራሽ። ነውራቸውንም መከታተል አይፈቀድልንም የራሳችን ነውር የከዱ እንዲህ ዛሬ ዛሬ በእናትሽ እኮ ተማምነሽ በእናትሽ የማትሟገጭበት፣ በእናትሽ ልጅ በወንድምሽ የማትሟገጭበት ሰዓት ነው። ምክንያቱም የአንቺ ፀባይ ሌላ ነው፣ የዛ ፀባይ ሌላ ነው። እኔ ቱም አልሟገትም በማየው ቪዲዮ ደግሞ ከዚያ ጥፋ ጥፋተኛ ነው ተዚህ ቤት ታቀብ እያላለሁኝ እንጂ አንተ እንትን፣ አንቺ እንትን፣ ይህንን አልደግፍም፣ አልሰሙምም፣ መግባትም አልፈልግም። እዚ ላይ እንደኔ እዚጋሽ ልክ ነሽ፣ እዚ ጋር ወደ ትነሽ። ግን ደግሞ እያልኩሽ ያለሁት ያኔ ለእኛ ምንም አላደረጉን ምልክት፣ ይች ያለች ግን እኛ እነሱ ወደሌች የምንከታተላቸው፣ እምነታችንን እኮ እንደማይፈልግልን እራሳችን ጠንቅቀን እናቃለ ነው ግን ደግሞ እኛ ወደን ፈቅደን ነው እያየናቸው ያለ ነው አደል? እንዲ ለምን ለእኛ ስቡልን? ለምን ለራሳቸው ለክብራቸው ሳይጨነቁም? አይጨነቁም ነው እንጂ አልኩት እኮ እኔ ከሰወትና ወይም የሱን ነውር ለማውጣት እኮ ብዬ አይደለም። አንድ ነገር ልንገርሽ፣ እዚህ ደግሞ እኛ እናትና አባቶቻችንን ተነጥለን ስንመጣ ፈቅደው መነጠላችንን ፈቅደው ነው እንዲ የመጡት? አደለም፣ ችግር ነው አደለ? ያመጣን ለስራ ነው አደለ? ተነጥለን የመጣ ናቸው። ይሄን ነገር ቆርጣል። ልክ እነሱም ይህን ኢትዮፕሲ ከፍቱት ለስራ ነው። ሊሰሩበት ሊለወጡበት ነው። ኢትዮጉ ደግሞ ታውቃላችሁ አሽቃባጭ ነው ነገር። እሺ አንዴ ላቋርጥሽ፣ እኔ ልገባ ነው ወዲህ። ወስና አንድ ነገር ልንገራችሁ አንድ ሰው እነሱ ይሄን ነገር እውነት ሪል ከሆነ እኛ አሁን ሪል ነው ብለን ነው የከበደን አይደለ? ሪል ነው ብለን ከብዶናል ግን ነው ብለንያዩ። ግን ደግሞ አንድ ምሳሌ ልንገርሽ፣ አሁን ቆይማ አንዴ ይሄን ነገር ድራማ ነው ብለው ከነገሩን ህዝቡ ይነቃል፣ አይታው እንደሚቀንስ ታውቃላችሁ። ያኔ ይህን ነገር እየተወነው ነው ብለው ቢሉ ነገጧትም ደግሞ ለስራ ሲያመጡት ህዝቡ አይቀበለውም። ያኔ ሪል ካልሆነ ፊልም ሲሆን ፊልም ነው ብለሽ ትቀበያለሽ። ምክንያቱም ምሳሌ አሁን እውነቱን ነገር እንናገርካል ካል ይሄንን አሁን እያረጉት ያለውን አንተ እንደዚህ ታረጋለህ፣ አንቺ እንደዚህ ታረጊያለሽ ፊልም ነው ቢባል እኮ ሁላችንም እንቀበላለን። ይሄን ነገር ያኔ ልጁንም አንቃወምም ልጁንም አንቃወምም ምክንያቱም ፊልም ነው። ፊልም ከሆነ ፊልም ነው። ይሄ ነገር ደግሞ ይሄን ድራማ ደግሞ ሲሰሩት ሰርተውት እስካቆሙት ድረስ ለእኛ ከነገሩን እኛ ያንን ነገር ተቀብለን ቢዮውን እንዴት ቁጭ እላታችን ውስጥ እንትን ሰተ ነው ቦታ ሰተ ነው፣ ህዝቡም አያየውም። ግን ይህን ነገር ያን እነሱ ብለው ብለው መጨረሻ ላይ ሪል ካልሆነ ነገ እነሱ የሆነ ነገር ሲያስረዱን ልባችን ልድን ይችላል። ያኔታ ሚዲያ ላይ ያልጠፋ ሰው ማለት ነው ያልታመመ ምን ያላለ ሰው እንዲያን ጀሚማቶ ይባ የድንገርሽ ማ የኔ እናት ዝጋ ወሬሽ ጋር ማለት ነው። እ ወላይ ብዙ ልጆች እየታመሙ ነው። የኔ እናት ዘይት እየተደፋባቸው ነው። ያኔ ብዙ በነሱ የሚወድ እየተግፍ ነው፣ ግፍ ነው። የዚህ ሁሉ እነሱን የሚወድ መሀከል ላይ እየተሰቃየ ነው። ሌላውስ? እሺ ጠይብ፣ እኛ አሁን መሰለል አውቀን ስራ ነው ብለን እንያዘው። ይሄ ነገር ሪልም ሆነ እኛ ባልነው አይደለም፣ ፈጣሪ ባለው ነው የሚሆነው ማንኛውም ነገር። ግን ደግሞ አብዛሃኛው ሰው እየተጎዳ ነው ነው ያኔ ዝጋ ያኔ ለምን ለዚህ ለዚህ ቦታ አይሰጡትም? ያኔ ስራ ሆኖ ከሆነ መሪልም ከሆነ ደግሞ መስተካከል ባለብን ነገር አስተካክለው ወደ ውጭ ውስጥ ጨርሰው በውጭ ቢያመጡት ስራም ከሆነ ደግሞ እንግዲህ ምንም ማድረግ አይቻልም። ግን እኔ ደስ አላለኝም። በራሴ መካ ይበቃል እንጂ ከአሁን በኋላ ግን እና እኛ እኮ እነሱ መለያየት አንፈልግም። እኛ ይሄ ነገር ህዶ የሚነጋገሩ ቃላት ይለያያቸዋል ብለን የፈራ ነው እና ይቅርታ አንድ ነገር ትበልሽ። እኔ እንዴ ዛሬ ማለት ነው እንዴ ዛሬ ይቱ የሆነ አባ ኮስኳስ የመስሎኝ አያቅም። የሆነ አባ ኮስኳስ የመስሎኝ አያቅም። ምክንያቱም ልክ እኔ ላይ ከጧት ጀምሬ የራሴ ፕሮግራም ነበረኝ፣ የራሴ ፕሮግራም ነበረኝ። አልገባሁም ማለት ነው። ግን ቅድም ላይ ይገባ ማለት ነው። ግማሹ በዚህ በአማራ ክልል እንትን ቅራርቶ ያቅራራል። ማልጠብቃች ድብልቅልቅ ብሏል። እኔ እውነት ዛሬ ቪዲዮ ይመጣል ብዬ አልጠበቅኩም በፍጹም። ምክንያቱም ይሄን ነገር እያዩት ነው። ምስቅልቅልግሞእኔ ቪዲዮውስ ሲመጣ እኔ ማን ነኝ ነው ያልኩት። ትናንትና ማታ የሆነ ቦታ ላይ ላይብ ገብቼ የሆነ ችግር ልፈታ ገባል አንቺ ነሽ እናት እያዘቀዘቅሽ ያለሽ ብላ የተናገረች ልጅ አለች። እኔ ምክንያቱም ያኔ በጣም ከተሰማኝ ቀን እዚህ ሀገር ላይ ወንድሜ ቀብር ያለው ስደት ላይ ተቀምጬ እንዴት ናንት ከመሬት ተነቀለ ቀን የለም ከመሬት ምክንያቱም በዛች በልጅ የተነሳ የመጀመሪያ ቀን ማለት ነው። እኔ ለሰው ብዬ አይደለም አንድን ነገር አደርገው። የለበስኩት ሸርቤ እስከሚጠመዘዝ ድረስ ነው ያለቀስኩት። ምክንያቱም የመጀመሪያ ቀን እናቴ ተዘቅዝቃ እላዋላ የጻፈችውን ጽሁፍ ሳየው የዛ ጊዜ እንዲያውም ምን ነበር መሰለሽ እንትን ነበር የኢደል አድሃ እንትን እየጾም እየጾምን ነበር ማፍጠር አቅቶኝ ማለት ነው፣ ግርር ብዬ ነው የቀረሁት። ለመጀመሪያ ቀን ግን የዛችን የልጅ ቤት ችግር ልንፈታ ገብተን ይችልጅ ልጅ ይሄን ነገር በዚህ ሰበብ አቆማለሁ ካለችኝ እናቁም ስል አሀ በውስጥ ካወራሻትማ እንዲያውም አንቺን ሻዘቀዘቅሻት አለችኝ። ምንም አላልኳትም። ከላይ ብላይ ወርጄ እስከምችል እኔ ካለቀስኩ ወይም ከተናገርኩ ይወጣልኛል፣ መናገር አልፈልግም። ላይ ብላይ ወጣው። አንድን ነገር ስናረግ የሰው ልጅ